መቼም እጅ ሀገር የያዘችውን ጉድ ሌላ ሀገር የያዘው አይመስለኝም። ዳሊ ኩምቤ የሚባል የአይነ ስውራኖች መንደርና የፈቶ ሴቶች ገበያ መኖሩን ሰምተን ጉድ ብለን ሳንጨርስ ዛሬ ደግሞ በዚች ሞቃታማ ሀገር ውስጥ ሌላ ጉድ የሚያስብል ባህል መኖሩን ሰምተናል። እኛም ዛሬ ስለዚህ አስደናቂው ባህላቸውና እንግዳ ስለሆነው አኗኗራቸው ልንነግራችሁ ወደናል። በሞቃት በረሃ የታጀበችው የጥቁርና ነጭ ሙሮች ሀገር በዛሬ ጊዜ በይፋና በአደባባይ ባርነትን የምትተገብር፣ እንደውም ሁለት ፐርሰንት የሚሆነው ህዝቧ በባርነት ውስጥ ያለ ነው። በዚህ ሀገር ውስጥ ወጣት ሴቶች በግድ እንዲመገቡ ይገደዳሉ። ለምን አትሉም? ሴቶች በወፈሩ ቁጥር የበለጠ ይቆነጃሉ ተብሎ ስለሚታሰብ ነው። ወደ ሞሪታንያ እንኳ ደህና መጣችሁ። እንደተለመደው ይህን ቪዲዮ ላይክ ያደርጉ። ብዙዎቻችሁም ቻናሉን ሰብስክራይብ ሳታደርጉ እንደምታያውቀናል እባካችሁ ሰብስክራይብ አድርጋችሁ ተመልከቱ። የዛሬው ለየት ያለ ቪዲዮ በአፍሪካ አህጉር ውስጥ ስለምትገኘው እስልምናን የምስተገብር ግን በእጅጉ ወጣ ያሉ ባህሎች ያሏት ሀገር የምንነጋገር ይሆናል። እነሆ ስለ ሞሪታኒያ የተወሰኑ ፋክቶች ሞሪታንያ ይፋዊ ስሟ ኢስላሚክ ሪፐብሊክ ኦፍ ሞሪታኒያ የሚባል ሲሆን ይህችም በሰሜን ምዕራብ አፍሪካ ውስጥ የምትገኝ ሉዓላዊት ሀገር ነች። በምዕራብ የአትላንቲክ ውቅያኖስ፣ በሰሜንና በሰሜን ምዕራብ የሰሃራ በረሃ፣ በሰሜን ምስራቅ አልጄሪያ፣ በምስራቅና በደቡብ ምስራቅ ማሊ፣ በደቡብ ምዕራብ ሴኔጋል ያዋስኗታል። በቆዳ ስፋቷም ሞሪታንያ ከአፍሪካ 11ኛዋ ሀገር ናት። በዓለም ደግሞ በስፋቷ 28ኛዋ ሀገር ናት። 90% የሚሆነው ግዛቷ ያለው ግን ሰሐራ በረሃ ላይ ነው። ብዙዎቹ ህዝቦቿ በግምት 4.3 ሚሊዮን ገደማ የሚሆኑት በደቡቡ የሀገሪቷ ወይና ደጋማው አካባቢ የሚኖሩ ሲሆን በግምት አንድ ሶስተኛ የሚሆኑት በዋና ዋና በትልቋ ከተማ ኑዋክቾት ውስጥ ይኖራሉ። ይህም ከተማ በአትላንቲክ ጠረፍ ላይ ይገኛል። ፈረንሳይ ሞሪታንያን በ19ኛው መቶ ክፍለ ዘመን መጨረሻ አካባቢ ቅኝ ገዝታት ነበረ። በኋላም ሞሪታንያ በ1960 ነፃነቷን አገኘች። ሞሪታንያ በዓለም ላይ ዝቅተኛ የህዝብ ክምችት ካለባቸው ሀገሮች መሃል አንዷ ናት። በረሃማ ሀገር ናት፣ ማለትም ሰርክ ሞቃት፣ ደረቅና አቧራማ ሀገር ናት ማለት ነው። የኢስላሚክ ሪፐብሊክ ኦፍ ሞሪታንያ ውስጥ ሴቶችና ልጃገረዶች ከወንዶች በታች እንደሆኑ ተደርገው ነው የሚመሩት። አንዲት ሴት ስኬታማ ሕይወት እንዲኖራት የምትፈልግ ከሆነ ወንዶችን ማስቀደም አለበት። የዚህ ባህል አንዱ መገለጫ ለአንዲት ሴት የተቀመጠው የውበት መለኪያ ስታንዳርድ ውፍረትን ሲሆን ይህም የሴቷን የሀብት የክብርና የተፈላጊነት ደረጃ ማሳያ በመሆን ያገለግላል። እዚህ የውበት ደረጃ ላይ ለመድረስ ሴቷ ለብሎ በሚባል ልማድ ውስጥ ማለፍ አለበት። ወይም ሴቶችን ከአምስት ዓመታቸው ጀምሮ ከልክ በላይ እስኪወፍሩ ድረስ በግድ በመመገብ ባህል ውስጥ ወጣት የሞሪታኒያ ልጃገረዶች በባህላቸው መሰረት እንዲቆነጁና ትዳር እንዲያገኙ በሚል በግድ እስኪያቅራቸው ድረስ እንዲበሉ ይገደዳሉ። ለዚህ ምክንያቱ የሞሪታንያ ባህል ውስጥ ውፍረት የውበት መለኪያ ስለሆነ ነው። ይህም ምርጫ የጀመረው ከክፍለ ዘመናት በፊት ጀምሮ ሲሆን የአረብና የበርበር ቅልቅል ዘር ባላቸውና ከ43 ሚሊዮን የሞሪታኒያ ህዝቦች ውስጥ ሁለት ሶስተኛውን በሚይዙት የአረብ ሙስሊም ዘላኖች በሆኑት ሙሮች መሃል ተፈላጊ ስለነበረ ነው። ለጥንታዊ ሙሮች ወፍራም ሚስት ልክ እንደ ወፍራም ጊደር ለወንዱ የሀብቱ ምልክት ማረጋገጫ ናት። ይህም ሰውየው ያለምንም ስስት እንደሚመግባት ማሳያ ነው። ሌሎቹ በድርቅ በተራቆተው ምድረ በዳ ላይ ጠውልገው ሲሞቱ ያስብላል። እርሱ ግን አሞናድሎ ይዟታል ተብሎ ይሞገስበታል። ከበድና ወፈር ያሉ ልጃገረዶችና ሴቶች እንደ ቆንጆ ሀብታምና በማህበረሰቡ ተቀባይነት እንዳላቸው ተደርገው ሲታዩ፣ ቀጫጮቹ አቻዎቻቸው ደግሞ የበታችና ለቤተሰባቸውም ሀፍረትን እንደሚያመጡ ተደርገው በሞሪታንያ ማህበረሰብ ውስጥ ይታያሉ። በሞሪታንያ ውስጥ የሚደረገው ይህ የለብሉ ልማድ ከባድ የጤና ጠንቅ ስላለው ሴቶቹ እየታገሉት ይገኛል። ብዙውን ጊዜም ይህን ባህላቸውን ለመፈጸም የሴቶቹ ወላጆች በበረሃ መሃል ላይ ወደሚገኝ ካምፕ ሴቶቹን ይጋብዟቸዋል። በዚህ ካምፕ ውስጥ ነው የሞሪታንያ ሴቶች በስቃይ ውስጥ የሚያልፉ በርካታ ሴቶችን የሚመለከቱት። በዚህ ለብሉ በተባለው ባህል መሰረት ከአቅማቸው በላይ የሆነን በርካታ ምግብ እንዲመገቡና በርካታ የግመልና የፍየል ወተት በየቀኑ እንዲጠጡ እንስቶቹ ይገደዳሉ። ምግቧን መጨረስ ያቃታት ሴት ካለችም ትቀጣለች። ቅጣቱም አንዳንዴ የእግር ጣታቸውን ማሰር ሲሆን፣ ይህም ሆኖ አሁንም መብላት ካልፈለጉ ጣታቸው ይጠመዘዝና ሕመም እንዲሰማቸው በማድረግ ብዙ ምግብ መብላታቸውን እንዲቀጥሉ ይደረጋሉ። ይህ ባህል በጣም የከፋ ነው። የሞሪታኒያ ህዝቦች 100% ሙስሊሞች ናቸው። ሱኒ ከፍተኛውን ቦታ ይይዛል። በሞሪታኒያ ውስጥ የሃይማኖት ነጻነትንና የእምነት ነጻነትን በተመለከተ ጥብቅ ክልክላዎች አሉ። አንዱ ህዝቡን አምላክ የሌለው ከማድረግ መከልከል ነው። ኤቲስት ወይም ሃይማኖት የለሽ ሰው ከተገኘ ይታሰራል፤ እስከ ሞት የሚያደርስ ቅጣትም ይበየንበታል። ሞሪታኒያ በፈጣሪ የማያምኑ ሰዎችን በሞት ከሚቀጡ 13 ሀገሮች መሃል አንዷ ናት። በተጨማሪም ሃይማኖቱን የቀየረ መናፍቅ የሆነ ሰውም ካለ በሞት ይቀጣል። ይህ ብቻም አይደለም። የእስልምናን ስም የሚያጠፋም ወይም እንደ ናቁ የሚቆጠሩ ተግባሮችንም የፈጸመ ሰው እስከ ሞት በሚያደርሰ ፍርድ ሊቀጣ ይችላል። ሌላው በዚህ ሀገር ውስጥ የሚያስደንቀው ነገር የሰው ልጅ ባርነት አሁንም ድረስ በይፋ የሚተገበር መሆኑ ነው። ሞሪታንያ አሸዋማ ሀገር ግን የደበቀው ሚስጥር ያለው ሀገር ነው። ይህም የሰው ልጅ ባርነት ነው። በዩናይትድ ኔሽን ሪፖርት መሰረት ከ10 ፐርሰንት እስከ 20 ፐርሰንት የሚሆነው የሞሪታንያ ሕዝብ በባርነት ውስጥ የሚኖር ነው። የሚገርመው ደግሞ ይህ ልማድ አሁንም ድረስ አለ ተብሎ የሚታሰበው ባርነትን ወንጀል የሚያደርገው ሕግ በ2007 ከተወሰነ በኋላ በይፋ መደረጉ ነው። ለባሮች ባርነት የአካልና የአእምሮ ስቃይ ነው። በቀላሉ ሊሰበር አይችልም። የሚኒያርባን አሳዛኝ ታሪክ ስሞ ማምለጥ የቻለች ባሪያናት ናት። ሚኒያርባ በገዥዋ በተደጋጋሚ ተደፍራለች። ብዙ ልጆችንም ወልዳለች። ሁሉም የወለደቻቸው ልጆችም ባሮች ሆነዋል። እርሷም አልታገለችውም። ምክንያቱም ባለቤቷ ወይም የገዛት የገዛት ሰው ለእርሷ የሚጠቅማትንና የተሻለውን ያውቃል ብላ ስለምታስብ ነው። በሞሪታኒያ ውስጥ ባርነት እስከዚህ ቀን ድረስ እንዲያድግ ያደረጉ በርካታ ምክንያቶች አሉ። ከነዚህ መሃል አንዱ ዘረኝነት ነው። ነጣ ያለ ቆዳ ያላቸው ነዋሪዎች የበላይነት፣ ድህነት፣ የመንግስት የቁርጠኝነት እጥረት፣ እንደዚሁም የትምህርት እጥረት ናቸው። ምክንያቱም ባርነት እዚህ ቀላል ተደርጎ የሚታይ ነገር ነው። ያ ሞሪታኒያ ከዓለማችን እጅግ ሞቃታማ ሀገራቶች መሃል አንዱ ለዚህ ምክንያቱ ደግሞ አብዛኛው ግዛቷ በሰሐራ በረሃ ላይ ያረፈ ስለሆነ ነው። እንደሚታወቀው የዓለማችን እጅግ ሞቃታማው በረሃ የሰሐራ በረሃ ነው። ሞሪታንያ ራሷ በአማካኝ ዓመታዊ 27.6 ዲግሪ ሴልሺየስ የሙቀት መጠን ነው ያላት። በሰሐራ በረሃ ላይ ያለው የሙቀት መጠን 47 ዲግሪ ሴልሺየስ ይደርሳል። የባሰው ደግሞ በሰሐራ በረሃ ላይ ያለው የአሸዋው ሙቀት መጠን ነው። ይህም 83 ዲግሪ ሴልሺየስ ይደርሳል። የምሽቱ የሙቀት መጠን ከ13 እስከ 20 ዲግሪ ሴልሺየስ ይደርሳል። ስለዚህ ለዛሬ እነ ስለሞሪታኒያ ሌሎች በርካታም አስደናቂ ሀቆች አሉ በሌላ ጊዜ የምንመልስባቸው ይሆናል። በዛሬው በተለይ ሴቶችን የማድለብ ልማዳቸውንና የሰው ባሪያን ንግድ ሽያጭ አሁንም በአደባባይ የሚደረግባት ሀገር ሞሪቼስ የነገርናቸውን ታሪክ እንደምትወዱ ተስፋ እናደርጋለን። በሌላ ቪዲዮ እስከምንገናኝ